እንኳን ለሷ ለኛም ያሳዝናል። ለማንኛውም እንደሱ ያለ ባለ ይስተራቸው መግለጫ ነው የደፋችበት ፍቅር ነው አይደል? ለሷ ለሷ ምን ያህል ቦታ እንዳለው ትናንትናው ምስክር ነው። ምንም ሌላ ጥያቄ ያስፈልገው እሱ ሁሌ ቦታ እንዳለኩ ያስታወቃሉ። እሷም ለእሱ ቦታ አላት፣ እሱም ደግሞ ለእሷ ቦታ አለኩ። የታወቀ እኮ አዳሜ የሚንጫጫው በማያገባቸው ነገር፣ በማያመለከታቸው ነገር። እነሱ ራሳቸው ይተዋወቃሉ፣ ቦታ አላቸው፣ እሱም ያለው እሷም አላት። እና እንደፈለገች ማድረግ መብቷ ነው። አንዳንዶቹ ደግሞ ሲናገር በጣም ነው አማርኛቸው ራሱ ሁሉ እንደሚሉ አይገባም እኮ። እግዚአብሔር በሱ የመጣ አሽቃባጡ፣ እንደው ቀድሞ ከሆነ ንግግራቸው ቢያስተካክሉት ደስ ይለኛል። የእኛ ተቆርቋሪ እንደው የእኛ ተቆርቋሪ ሲቆረቆር ማሻላ፣ አዛኝ መስቶ ወንድም ሆኖ እህት ሆኖ ማን ሄዶ ተኛት? እተሻለው ላይ የተኛናት እናት ያልጋ ላይ መሬት ነበር የተኛው፣ አልጋ ላይ እንዲተኛ አረገችቱ አይተኛም። ታጥቦ ይወጣል እንጂ አይተኛም፣ አልጋው ላይ ሆ እስከ አይተኛም። ልብስ ሲኖር ይሆን፣ ልብስ ሲኖር ይሆን። ለነገሩ ኖር ይኖረዋል መቼም፣ ከቁምጣ ጋር ብቻ አልመጣም። ማራ ትርፍ ልብስ እራሱ ጋር ምን ያጣል? ያስቀምጣል፣ ይዞን ባይመጣ ያስቀምጣል።

አንበሳ እንደው እና ራሳችን እናስከብር። እኛ ነገም ቢሆን ጀግና ደግሞ ላስኮሚሽን በግና ላም ትላለች፣ ራሷን በግና ላም የሆነ ቦታ ሄጄ በጣም ምሁር ነው ልጁ፣ በጣም አደንቀዋለሁ። አብርሽ የቀራውንም ትሳደባላችሁ ግን የሚነግራችሁ ሄዳችሁ ማለት ነው። እዛ ጋር እየሄዱ እሱ እስቲ አምርሽ ቅራውንድ ስጥዩት ለስደት ልጆች የሚቆመውን በጎች ያለው እሱ ሲያንሰው ነው። ጀግና ነው። ማርያምን በጣም ነው የሚያስተምረን። ወንድ ሴት ቆንጆ ነች፣ ፓንቷን እያሳየች እየተመናቀረች እየመጣች ወይኔ ስታምር። ጀግና ትን ለማመጣት ሴት ነሽ እራስሽን አስከብሪ መጀመሪያ። እዛ ያሉትን ሰው ራሳችን፣ የአረብ ሀገር ልጆች እራሳችንን እናስከብር። እዚህ እየሄድን እያ እነሱን እኮ የሚያቸው የአረብ ሀገር ሴት ነች እየተባልን፣ ለምን እንደምራለን? ፋራነን እንዴ? አይደለንም። አውቀን ነው አንገታችንን የደፋ ነው። አንድ ነገር ልበልና የራሳችን የራሳችን አንድ ነገር ልበልና፣ አይ እኔ ትናንትና ዝም ብዬ ዘወር ዘወር ስልነበረ የሁለቱም ለባሽ የሁለቱንም አድናቂዎች እንደገና የእሱ የሱም አድናቂዎች አሉ። እነሱን እንኳን እንታያቸው፣ እነዝም ምንም አልናገርም። ይቀመጡ ተሸፍነው ይቀመጡ። ሁልጊዜ ሬሳ ናቸው ሬሳ ጉድጓድ እንኳን ገብቶ አፈር ይበላዋል። እነሱ አፈር አልበላቸውም እንጂ በልቷቸው አንበቁመ ናቸው። ትናንትና ከሁለቱም ተመልካች ስሰማ፣ አንቺ ምን አይነት የት ሆነሽ እንዴት እንዴት እንዴት ባሁን በጥቅም ትብርድ ትደፊበታለሽ። ምን ነው ህይወቱን ልኖርለት ያላችሁ ብስብሶች አላችሁ የሁለቱም ደጋፊነን የምትሉ፣ አንድ ነገር ሲመጣ ግልብጥ፣ አንድ ነገር ሲባል ግልብጥ ትሉና የሁለቱ ነነት ቆይ ቆይ፣ ኤች ቢ የምትባል ጽሁፍ አለች። ኤች ቢ እየተባለች ትጻፋለች። ግን አንድ ነገር በገዛ ባሏ ውሃ ትድፋበት፣ በረዶ ትድፋበት። እኛ መቼ ታርቀው መቻ እንደሆኑ ጨዋታ የሚሆንም ጸብ የሚሆንም ድራማ የሚሆንም መቼ በአንድ መጥተው እያልን በምንለው መሀል ለምን ውሃ ደፋችበት? አከኪ ዘራፍ እኔ ትናንትና ብዙ አለች። እሷ ማነች? ቆይ ልንገርሽ፣ ዩዘር እሷ ማነች? እሷ ከዚህ ሰው ቤት ወጥታ እስቲ ትምጣና ወንድሜን አበረታቱልኝ፣ ኢትዮፕ ልክፈትል እባካችሁ ብላ እስቲ ስራ ጀግና ትሁን። ወንድሟ እዛ አገር ያለውን ወንድም ካላት እባካችሁ በየቤቱ እየሄደች እህቶቼ ስደት፣ እህቶቼ ስሄድ አርፋለሁ፣ በወንድሜ እደሰታለሁ። እስቲ አበረታቱልኝ፣ ሰብስክራይብ አድርጉልኝ፣ ወንድሜን ለውጡልኝ ብላ ትበል። እዛ ሄዳ እዚህ ሳሚኛ ተቃደጅ ከምታ አበረታታ እኔ ነገር ማለት ሀናንዬ ልጨርስ እናልወጣ እኔ ማለት የምፈልገው የሁለቱም ለባሽ ነን እያላቸው ቢ የምትባል ችን ቃል እየያዛችሁ ትናንትና በጣም ነው እኔ የታዘብኳችሁ። በጣም ውሃ ተደፋበት። እንደ ልጁ እኮ ጨው አይደለም ሰው ጦርነት ይገባል። ውሃ ተደፋበት እንዴ? ዝናብ ወተነ፣ ዝናብ ይመታ የለ እንዴ? መቼም ዝናብ ሳይመታው ያደገ ልጅ የለም። በረዶ ይወርድብን ለችግር አለው ቤት በጠቅምት ብርድ እኮ ነው። ወይኔ እኔ እራሱ እንዴት እዚህ ዓረብ አገር የሚነደቁ እየነደደ ለራሷ ታስብ ለራሷ መጀመሪያ ለራሴ